አዲስ አበባ ስሟንና የአፍሪካ መዲናነቷን የሚያንጸባርቅ እንቅስቃሴና ውበት እንዲኖራት ስራዎች ከተጀመረ ወዲህ በርካታ ለውጦች ተስተውሏል። የወንዝ ዳርቻና ኮሪደር ልማት መጀመርን ተከትሎም የዲፕሎማቲክ ከተማነቷን የሚያሳይ እይታን በመጎናጸፍ ላይ ናት። የሚጎበኟትም ቢሆኑ ይህንን ይመሰክራሉ። የደቡብ አፍሪካው ፕሬዚደንት ሲርል ራማፎሳም ይህንን መስክሯል። ፕሬዚደንቱ ከዚህ ቀደም ወደ አዲስ አበባ ቢመላለሱም ከጥቂት ሳምንት በፊት የአፍሪካ ሕብረት ጉባኤ ላይ ለመሳተፍ በመጡበት ወቅት ግን በከተማዋ ለውጥ ማስተዋላቸውን ገልጸዋል። አሁን ወደ አዲስ አበባ ጉዞ ብታደርጉ ብሩህና ንጹህ መንገዶች መመልከት ትችላላችሁ። የቢዝነስ እንቅስቃሴውም በጣም እያደገ ነው። በርካቶችም አዲስ አበባ ላይ ኢንቨስት ማድረግ ይፈልጋሉ። ይህ የሆነው ደግሞ በጣም ምቹ ሁኔታን በመፍጠራቸው ነው። የአዲስ አበባን እድገት ለማፋጠን ህዝቡን በማሳተፍ እየሰሩ ነው። ከተማዋን ውብና ጽዱ ለማድረግ የተሰራው ስራም የከተማዋ ነዋሪዎች በምሽትም ጭምር በነፃነት እንዲንቀሳቀሱ ማድረጉን ማስተዋላቸውን ገልጸዋል። አስር ቢሊዮን ዛፎች መትከላቸውን ነግረውኛል አዲስ አበባን አረንጓዴ ለማድረግ ከተማዋን ነፍስ እየዘሩባት ነው ውብ የአፍሪካ መዲና መሆኗን ለማሳየት የኮሪደር ልማቱ ቀጣይነት እንደሚኖረው በጠቅላይ ሚኒስትር አብይ አህመድ መገለጹም ይታወሳል የመጀመሪያውን ዙርን ያየነው አምስት ኮሪደር አሁን አጥንተን ጨርሰናል ተጨማሪ ኮሪደሮች እነዛ በቅርቡ የዚህ መቋጫ ሲያገኝ ይጀምራሉ እንግዲህ እንደኛ ተስፋ እንደኛ ግምት እንደኛ መሻት በጥቂት ዓመታት ውስጥ አዲስ አበባ ዛፍ በየቦታው የሚታይበት፣ ሳር በየቦታው የሚታይበት፣ አበባ በየቦታው የሚታይበት፣ ልጆች ውሃ የሚባርቁበት አካባቢ ያለበት፣ ለመኖር ምቹ የሆነ ይህ ውትፍትፍትፍ ካለው ከተደረተው የከተማ ስርዓት ከፈትፈት ያለ የከተማ ስርዓት እንዲፈጠር ለማስቻል ነው። በከተማዋ አምስት አቅጣጫዎች በመጠናቀቅ ላይ የሚገኘው የኮሪደር ልማት የመንገድ መሰረተ ልማት፣ መብራት፣ ፍሳሽ ማስወገጃ ቦዮች፣ የአዳዲስ ቤቶች ግንባታና እድሳት እንዲሁም የመዝናኛ ስፍራዎች ግንባታ ያካተተ ነው።